አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ አራት በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋራ ወደ ግብጽ ምድር ወረደ። ያን ጊዜም እርሱ ጌታ የሁለት ዓመት ሕፃን ነበር። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተ ሕፃኑንና እናቱን ይዘ ወደ ግብጽ ምድር ሽሽ፣ ተመለስ ብዬ እስከምነግር በዚያው ኑር። የጌታችንም ወደ ግብጽ መምጣት ስለ ሁለት ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስቤቱ ምታት ነው ብለው እንዳያስቡ፣ ሁለተኛው የግብጽ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እንወ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል ጣዖታትም በፊቱ ይወድቃሉ ያለው የነቢይ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችንን በረቀቀ ጥበቡ ሸሸ። በመጀመሪያውም የደረሱበት አገር ስሙ በስጣ ይባላል፣ አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያችም ውሃ ለሩቆች ፈዋሽ ስትሆን ለዚያች አገር ሰዎች ግን መራራ ሆነች። ከዚያም በጉምዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገ። በተረከዙም አምሳል በአለቱ ላይ ተቀረጸች እስከ ዛሬም ያም ቦታ የጌታችን የተረከዝ ቅርጽ ተባለ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚች ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ እንዳለ እወቂ በውስጡም ድንቅ ታምራትን አደርጋለሁ ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለባይር ሄዱ የአስቄጥ ስም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ወይ በዚህ እናቴ ማርያም ወይ በዚህ ዱር ውስጥ ብዙዎች ሰዎች ምንኩስና መነኮሳትን ሆነው በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚህም በፀሐይ መውጫ በኩል ወደ አለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበር። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፤ ጥቃቅን ስብርባሬዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ ማዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያም ውሃም በመሀል እጁ እየዘገነ የተከተላቸውን ስብርባሬዎች የተከላቸውን ስብርባሬዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎች ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱም ድንግል መቤታችንንም እናቴ ወይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል፣ የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ቦታ ስም መጣሪያ ነው። ከዚያም ብህንሳ ወደሚባል አገር ይሄዱ ትርጓሜው ቤተ ክርስቶስ። ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ ኩሌታ በማይጠንትና በጸሎት ጊዜ እግዚአብሔር ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞው ወደ ቦታው ይመለሳል። ውሃው ከነበረበት እስከደረሰበት ይሰፍሩታል። ሀያ ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። አስራ ሰባት ክንድ የሆነ እንደሆነ ግን በግብፅ አገር ታላቅ ረሀብ ይሆናል። ከዚያም ወደ ስሙናይን አገር ይሄዱ በዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባለው ሰው ዘንድ ተቀመጡ። በዚያም የእሺ እንጨት ዛፎች አሉ። ለጌታችንም ሰገዱ። እስከዛሬም እንደ ሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ ስድስት ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብጽ የሚኖርበት ወራት በፈጸመ ጊዜ ይኸውም ሶስት ዓመት ከስድስት ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ፣ ወደ መሐልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ ቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይችም የውሃ ምንጭ አስቀድመን እንደ ተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት ንዋዬ ቅዱሳቱና ታቦተ ሕጉም የሚከብርበት ድህነትም የሚገኝበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የወዚያን ትንቢት ተፈጸመ። ስለዚህም ታምራትን በግብፅ ድንቅ ሥራንም በጣኔወስ በረሃ ያደረገ በማለት እየዘመርን በዚህ ችለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ምረቱ ይሁን። አምላክን የወለደች የተባረከች ድንግል መቤታችን ማርያም በረከቷ የዮሴፍና የሰሎሜን በረከታቸው ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለበአትከ ውስጠ ምድረ ግብጸ ኮነ ብሎ የመዋይል አምላክ በጊዜ ኮን ከህፃንም በትረ ዮሴፍ አሚያ ከመታሪ ስልጣነ ገቢረከ በበ ስባር ስባር ሀበ ተከልከ መካነ ማየተመ ቅዱሳት ይኩን አው ሀዝከ ሜሮነ በዝችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት፣ ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። እንባቆምም ጌታዬ፣ ወይ ባቢሎንን አላየኋት፣ ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡን በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑን ዕንባቆምን ወደ ይሁዳ አገር መለሰው። በአረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መንግሥትን ሠሩን። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉ። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅን ሰማው፣ ሰምቼም ፈራው። ስራህንም አይቻ ደነኩ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ ውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ስጋ ጋራ ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች እያለቀሰችም እንዲህ አለችው፣ ሁለት ልጆች ነበሩኝ፣ ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብሯት ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው አነሳቸው። እረፍቱን በከበረ ጊዜ በቀረበ ጊዜ ዘመዶቹን ጠራቸው እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ መሰንጥቃ ወረደች። ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣሴወት ዘመን እንዲሆነ ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷም በዚች ቀን ከበረች። ለእግዚአብሔር ምስጋና ይሁን በረከታቸውም በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብል በመዝሙረ ማይሌቶ መሰንቆ ለዘነፀረ አምላክ ማይከል እንስሳ ረፊቁቶ ለዝ እንባቆም ከመመንፈስ ቅዱስ አጠየቆ እድ ብርሃናዊ ጠፈረ ቤት ሰጢቆ በዛቲ ዕለት ማዓለም መጠቆ። በዚችም እለት የእንጽና ሀገር የከበረ ቀሲስ አብ ቁልታ በሰማይትነት አረፈ። ይህም ባለ መድኃኒት ነው። ለበሽተኞች በጎ ስራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን የሚጠጡትን፣ የሚለብሱትን የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንኑ አርያኖስ ወስድ ወቅልጥያን ወስ ላከ የዚያችን አገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያንም ጊዜ ይህን ቅዱስ ያዙት፣ ወደ ስሙናይም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጠጠቅ እንዲገርፉ ታዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምእመናንም መጥተው በድኑን ወስደው ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለከ ለቤተ ክርስቲያን ማይቶታ ወመጋቤ ኩሉ ስርዓታ ዘፈጸም ከስም አለ እቶነ እሳት በውሳኔታ ፍትሃ ለነፍሴ አቡዬ አብቁልታ በማሰረየ የጋይ ዘልፈ ኤትንበር ሙቅሂታ። በዝች ምእለት የአሮን ልጅ የአላዛር እረፍት ሆነ። ደግሞ የአርክሌድስ የቴፍላስ የማሪዩ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሀያ አምስት በዝች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብጽሕት ሰሎሜ አረፈች። በዚችም ቀን ከእንዴናዋ ሀገር የከበረ ኮጦሎስ በሰማይትነት አረፈ። በዚችም ቀን ስብስጣ ከሚባል ሀገር አባ ሄሮዳ በሰማይትነት አረፈ። በዚችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ ወዲያው

በጸሎተሙ ማርያ ማራቂ ተኩሉም ባይ ስቡረ የማህረን ነ ኢየሱስ ክርስቶስ ታአምር ዘገብረ እግዚእነው አምላክ ነው መድኃኒ ነ ኢየሱስ ክርስቶስ ሳህሎ ምህረቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታዊ ቸርነቱ ለዝር ዓለም በሁላችን ደረግልና፣ ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታአምር ነው። በዚያን ዘመን እግዚአብሔር መንግስቱን ከዛጔ ወገን የእስራኤል ወገን ለሚሆን ለይኩኖ አምላክ በመለሰ ዘመን የተክለ ሃይማኖት አባት ጸጋ ዘአብ ናቱ እግዚእ ሐረያ ሞቱ በዚያን ጊዜ ፍስሐ ጽዮን የተባለ አባታችን ተክለ ሃይማኖት አባት እናቱ ስለሞቱበት ጥልቅ ሐዘን ተሰማው። እንደዚህም እያዘነ ሲኖር ከዕለታት በአንድ ቀን በመንፈቀ ሌሊት ጌታችን ኢየሱስ ክርስቶስ በስጋ ከደቀ መዛሙርቱ ጋር እንደ ነበረበት ሁኔታ በቅዱስ ሚካኤል ክንፍ ላይ ሆኖ በመልክ መልካም ጉልምስና ተመስሎ በራእይ ተገለጸለት። ከዚያም ጌታችን ኢየሱስ ክርስቶስ ወዳጄ እንዲህ እንዴት ነህ አለው። እንዴት አለህን አለው። ብፁዕ አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማን ነህ ብሎ በጠየቀው ጊዜ የዓለም ሁሉ መድኃኒት የመሆን እኔ ኢየሱስ ክርስቶስ ነኝ አለው። በእናት ማፀን ፈጥሬ ያከበርኩ እኔ ነኝ። የእኔ እድል ፈንታ ትሆን ዘንድ የመረጥኩህ እኔ ነኝ። በተወለድክ በሶስተኛው ቀን አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ ሀብተ መንፈስ ቅዱስን ያሳደርኩብህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራትን እያደረጉ በአንተ እጅ ህሙማንን እያዳንኩ ያዳንኩን እኔ ነኝ። ወደፊትም ወደ አደርግ አደርግልሃለሁ ሙት ታስነሳ ዘንድ ድውያን ትፈውስ ዘንድ ርኩሳን አጋንንትንም ከሀገርና ከምድረ በዳም ታርቃቸው ዘንድ ዲያብሎስ ድል ትነሳው ዘንድ አጋንንትን ከእግር በታች የተነሳ እስኪ ሸሹ ድረስ ታላቅ ስልጣን ሰጥቻለሁ አለው። ይህንንም ብሎት ንዑዳን ክውራን በሚሆኑ እጆቹ ባረከውና ኖ መንፈስ ቅዱስን ተቀበል ብሎ ሀብተ ሲመትን አሳደረበት። ይልቁንም በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የተፈታውን በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባት የንም መስማቱ ነው። አንተን አልሰማም ያለ እኔን አልሰማም ማለቱ ነው፣ የላከኝ አባት የንም አልሰማም ማለቱ ነው። በማለት የሰማይና የምድር ስልጣን ሰጠው። ከዚህም ሰላሙን ሰጥቶት ከአይኖቹ እስኪርቅ ድረስ ብፁዕ አቡነ ተክለሃይማኖት እያየው በሚካኤል ክንፍ ላይ ሆኖ ወደ ሰማይ ያረገ። ተክለ ሃይማኖቱን በመሬት ላይ ሰግዶ እግዚአብሔርን እንዲህ እያለ አመሰገነ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ለኔ በሀጢው የሚገባኝ ስሆን ይህን ሁሉ ጸጋ የሰጣኝ ስምህ በሰማይና በምድር የተመሰገነ ነው አለ። ከዚያም ቀን ጀምሮ ኃይለ መንፈስ ቅዱስን ተመላ በተናገረው በመለኮታዊ የብርሃን ነጸብራቅ ፊቱ ብሩህ ሆነ። ይቅርታው ቸርነቱ ለዘላለም የሚደርብን የጻድቁ የአባታችን አቡነ ተክለሃይማኖት አማላጅነት አይለን፣ አሜን። የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላም ስጠን።